ሰላም ጤና ይስጥልኝ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን፣ እንደምናላችሁልን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀታ ፕሮግራማችን የቅዱስ ጊዮርጊስ ስፖርት ማህበር ጠቅላላ ጉባኤ እንዴትና በምን ሁኔታ ይካሄዳል በሚለው ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሁሉ ሰላም መልካም። እንግዲህ በዛሬው የብስራት ፕሮግራማችን የቅዱስ ጊዮርጊስ ስፖርት ማህበር የጠቅላላ ጉባኤ እንደሚያደርግ አስታውቋል። ቅዱስ ጊዮርጊስ ስፖርት ማህበር ታዲያ ብዙ ጉዳዮች ሲነሱ ነበረ። ካለፉት አመታት በኋላ በቅዱስ ጊዮርጊስ ቤት የሚሰማው ነገር ጥሩ አይደለም። ቅዱስ ጊዮርጊስን የሚመጥን ነው፣ ቅዱስ ጊዮርጊስን የሚለካ ነው ተብሎ አይታሰብም። ባለፉት አመታቶች ጥሩ የሚባል ጊዜን እያሳለፈ አይደለም፣ ከሜዳ ውጭም ከሜዳ ውስጥም ታዲያ የስፖርት ማህበሩ የጠቅላላ ጉባኤው እንደሚያካሂድ ተሰምቷል። ይህም ታዲያ አጠቃላይ የጠቅላላ ጉባኤ እንዴት ይካሄዳል? የሌሎች ሀገራት ተሞክሮስ ምን ይመስላል? ቅዱስ ጊዮርጊስስ የኔን የጠቅላላ ጉባኤ እንዴት አድርጎ ያካሂደዋል? በምን ሁኔታስ ያካሂደዋል? በአጠቃላይም የቅዱስ ጊዮርጊስ ስፖርት ማህበር ታሟል ታሟል ይባላል። መታመሙ ምንድን ነው? ቅዱስ ጊዮርጊስ ባለፉት አመታት ያሳለፋቸው በስኬቱም በውድቀቱም ጊዜ በስኬቱን ስኬቱ እንዴት አድርጎ አስቀጠለ ውድቀቱንስ ከውድቀቱ እንዴት ብሎ አለፈ? ከትናንት አባቶች የዛሬው ትውልድስ እንዴት ይመራል? በቅዱስ ጊዮርጊስ ቤት የሚለውን ሀሳቦች እያነሳን ቆይታ የምናደርግ ነው የሚሆነው። ከዛ በፊት ግን ተናፋቂው ሸገር ደርቢ ወደ ቦታው ተመልሶ በትናንትናው በደማቅ ሁኔታ በአዲስ አበባ ሲቲ ካፕ ተደርጓል። በርካታ ደጋፊዎች ስቴዲየም ተገኝተዋል። በቁጥር ምናልባት ወደ ሀያ ሁለት ሺህ የሚደርስ ደጋፊ ስቴዲየም ተገኝተዋል። በገቢም ደረጃ የአዲስ አበባ እግር ኳስ ፌዴሬሽን ወደ ሁለት ሚሊየን ብር እንዲያገኘ ሰምተናል ለሁሉም ግን ያጣነውን በተለይ የስፖርት ቤተሰብ ያጣውን ድባብ ከስድስት አመታት በኋላ በናፍቆት አግኝቶታል ብሎ ማንሳት ይቻላልና በትናንትናው ጨዋታ ላይ በሙሉ አዲስ አበባ የተለየ ድባብን የተለየ ስሜት ነበረ እንዴት አየው አንተ የትናንትናውን ድባብ እውነት ለመናገር ትላንት የነበረው ነገር ለአዲስ አበባ ብቻ ሳይሆን ለመላው የኢትዮጵያ ለመላው የኢትዮጵያ ብቻ ሳይሆን ለአፍሪካም ኩራት የሆነ ትልቅ ድባብ ነው። በአዲስ አበባ ስቴዲየም ላይ የታየው የኢትዮጵያ ስፖርት ሲናፍቀው የነበረው የእግር ኳስ ሜዳ ድባብ ትላንት በተጨባጭ ታይቷል። ቅዱስ ጊዮርጊስና ኢትዮጵያ ቡና በትክክልም የኢትዮጵያ እግር ኳስ ድምቀቶች፣ ውበቶች መሆናቸውም ትላንት አስመስክረዋል። ለዚህ ምስጋና ለአዲስ አበባ እግር ኳስ ፌዴሬሽን አመራሮች ለማለት እወዳለሁ። እነሱ ትልቁን መስዋዕትነት ትልቁን ዋጋ ከፍለዋል፣ ይሄ ውድድር ወደ አዲስ አበባ እንዲመለስ። የዚህ ውድድር ወደ አዲስ አበባ መመለስ ብዙ የሚነግር ነገር አለ። ትላንትናው ሁኔታ በተለይም ይሄ ውድድር ላለፉት አራት አመታት በላይ ከአዲስ አበባ ውጪ ነበር ሲካሄድ የቆዩ ይሄ ለምኑ የሚል ጥያቄ የብዙዎች ጥያቄ ነበር። ትላንትና ግን መልስ በደንብ አግኝቷል። መልሱ ደግሞ የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽን ነው። ስለዚህ ከዚህ በፊት ይሄ ውድድር ለምን ወደ አዲስ አበባ እንዳልመጣ የሆነ አንድ የሚነግር ነገር ያለ ይመስለታል። አሁንም የፕሪሚየር ሊግ ውድድር እንግዲህ ወደ ኢትዮጵያ ወደ አዲስ አበባ ይመለስ ሲባል ኃላፊነቱ ይሰዱ ሲባሉ አልወሰዱም። የኢትዮጵያ እግር ኳስ ፌዴሬሽን ሊግ ካምፓኒ ኮሚቴ። ነገር ግን የአዲስ አበባ እግር ኳስ ፌዴሬሽን ግን ኃላፊነት ወስዶ ነው ይህን ውድድር ያደረገው። ስለዚህ ደርቢው ከአሁን በፊት አዲስ አበባ ላይ ያልተደረገበት ምክንያት ቢያንስ ሀምሳ ፐርሰንት በማ ምክንያት እንደሆነ ፍንጭ ሰጥቶናል ብዬ አስባለሁ ና ትላንት በአዲስ አበባ ስቴዲዮም አይደለም በመላው ኢትዮጵያ የነበረው እንቅስቃሴ በጣም ደስ ይል ነበረ። ትላንት የተመለከትከው የጠቀስከው ቁጥር ይሁን እንጂ አብዛኛው የአዲስ አበባ ነዋሪ ወሬው ሁሉ ነገሩም እዚህ ደርቢ ጨዋታ ላይ ነበር ትኩረቱ። የእግር ኳስ ቤተሰቡ ብቻ ሳይሆን ከዛ ውጭ ያሉ አካላትም ትላንትና ምን ይፈጠራል አዲስ አበባ ስቴዲዮም ላይ የሚል ብዙ ጆሮዎች አዲስ አበባ ስቴዲዮም ላይ ነበሩ። ነገር ግን በሚያስገርም፣ በሚያስደንቅ ሁኔታ ግን ምንም ነገር ሳይፈጠር ፍጹም ስፖርታዊ ጨዋነት በተሞላ ሁኔታ ጨዋታው በሰላም ተጀምሮ በሰላም ተጠናቋል። በስታዲየም ውስጥ ብቻ ሳይሆን ከስታዲየሙ ውጭ በነበሩ ሁኔታዎች ላይም የተፈጠረ አንዳችም ነገር አልነበርም። ይህ ይበል የሚያሰኝ ወደፊትም እግር ኳሱ ወደ አዲስ አበባ እንዲመጣ የከተማው ነዋሪ የሁለቱ ክለቦች ደጋፊዎችም በግልም በቡድንም የሰሩት የተቀናጀ ስራ መሆኑን አስመስክሯል። መንግስትም ፌዴሬሽንም ክለቦችም ከዚህ ብዙ ትምህርት ሊማሩ ይገባል። ይሄ እንዴት ሊሆን ቻለ የሚለው ነገር እንደው በዋዛ በፈዛዛ የምትመለከተው ጉዳይ አይደለም። በደንብ መታየት ያለበት ጉዳይ ነው። ይህ እንዴት ሊሆን ይቻል የሚለው ነገር ና በጣም በጣም ደስ የሚል ድባብ የታየበት ጥሩ ፉክክር ያየንበት ጨዋታ ነበር። ከሌላው የሁለቱ ቡድኖች ሲጫወቱ እንግዲህ አብዛኛውን ጊዜ በመፈራራት ላይ በምናምን ላይ የተመሰረተ እንቅስቃሴ ነበር የምናየው። ትላንት ግን ያንን አልተመለከትንም። እና ምናልባት አንዳንድ ጊዜ በቃ በተለይ ውስጡ ያለፉ ተጫዋቾች ወጣት ተጫዋቾች ሲሆኑ ጨዋታው ላይ የሚፈጥሩት የራሱን የቻለ ውበት እንዳለ ተመልክተናል። ትላንትና ና የመሸናነፍ ፍክክሩ ምናምንም በጣም ደስ ይል ነበር እና እንደ አጠቃላይ ግን በጣም ደስ ይብሉኛል። በደንብ ደስ የሚያሰኝም ነው እንዳልከው ምናልባት አዲስ አበባ እግር ኳስ ፌዴሬሽን ምንም ጥያቄ የለው። መመስገን ያለበት ቀዳሚው አካል እሱ ነው ብሎ ማንሳት ይቻላል። ብዙ ነገሮች በነበሩበት አመቺ ያልሆኑ ነገሮች አሉ። ይህንን ነገር ለማድረግ ደጋፊዎችን ለማስገባት ከባድ ነገሮችን እንዳለፉ እናቃለን በብዙ መንገድ እና ይህንን ኃላፊነት ወስደው ይህንን የመሰለውን ውድድር አዘጋጅተው የናፈቁትን የናፈቀውን ደጋፊ የናፈቀውን እግር ኳስ ስቴዲየም ገብቶ እንዲመለከት ፈቃዳቸውን ስለሰጡ በደንብ መመስገን አለባቸው። ከዛ ባሻገር ደግሞ የሁለቱም ቡድን ደጋፊዎች የኢትዮጵያ ቡናም የቅዱስ ጊዮርጊስ ደጋፊዎችም ያንን ተረበውም እስከ እስከነ ሙሉ ክብሩ የድጋፍ ስሜቱም እስከነ ሙሉ ክብሩ አሳይተው በስፖርት በፍጹም ስፖርታዊ ጨዋነት በእግር ኳስ ቋንቋ አብሮተው ከሜዳ ወጥተው በሰላም ወደ ወደ ቤታቸው ገብተዋል እና ይሄ ደግሞ ለቀጣይ ለሚደረጉ ጨዋታዎችም ትልቅ ተስፋን የሚሰጥ ነው። በዚሁ መቀጠል ደግሞ ወሳኝ ነው። ለቀጣይ ከአስር ቀን በኋላ ደግሞ ድጋሚ በፕሪሚየር ሊጉ ሸገር ደርቢ ይደረጋል። ለዛም ተስፋን የሚሰጥና እንዲሁ ዋስትናን የሚሰጥ ድጋፍ አድርገዋል። ይሄ መቀጠል አለበት የሚለው ነገር መልካም ነገር ነው። እንግዲህ ወደ ወደ ሳንገባ አንድ ነገር ልናገርና ልለፍ። ባጋጣሚ ቤት ከልጅ ጋር ስናወራ ዛሬ ክፍላችን ሙሉ አልነበረም። ማለት ለምን እለዋለሁ፣ በሙሉ ልጆቹ ግማሹ ቀርቷል፣ አለ ቀጥታ፣ ግማሹ ደግሞ መቶ ፎርፎ ስታዲየም ነበረል እና ምን ያህል እንግዲህ ሁለቱ ክለቦች ታዳጊዎቹ ላይ፣ ወጣቶቹ ላይ ሁሉ እንደ ተሰርጸው እንደገቡ የሚያሳይ ነገር ይመስለኛልና ታዳጊዎቹ፣ ወጣቶቹ ሁለቱ ክለብ ደጋፊ ሆነዋል፣ እና እታች ድረስ እንግዲህ ይሄ ሁለቱ ክለቦች ከአሁን ያለውን ሁኔታ ስትመለከት በዚህ ደረጃ እዛ ድረስ ወርደው የሰሩት ምንም ስራ የለም ግን ምንም ባልተሰራበት ሁኔታ ግን ምን ያህል ታዳጊዎቹ ላይ የሁለቱ ክለብ ፍቅር እንደሰረጸ የሚያሳይ ነውና ይህን ስለነገረ እንችል ለመናገር ነው። ታዳጊዎቹ ድረስ በጣም በጣም ትኩረት የተሰጠው ጨዋታ በሚገባ በሁሉም በአዲስ አበባ እግር ኳስ በደንብ እንደተናፈቀ የትናንትናው ጨዋታ ማሳያ ነው። የደጋፊዎች ስሜቱም ያንን ያሳያልና በደንብ ተናፍቋል። እንግዲህ ይሄንን የተናፈቀውን ድባብ ደግሞ በድጋሚ እንደምንመለከት ተስፋ የሌሎች ከተሞች አሁን ውድድሩ ፕሪሚየር ሊግ ይጀመራል። እንግዲህ ድሬዳዋ አዋሳ፣ ምንም ይደረጋል የአዋሳም የድሬዳዋም የአዳማ ደጋፊዎችም ከዚህ ብዙ ሊማሩ ይገባል። እንግዲህ የሁለት ክለብ ደጋፊዎች ናቸው፣ እንግዲህ የእግር ኳሱን ድባብ የመለሱት። እንግዲህ ድሬዳዋ ላይም አዋሳ ላይም እንግዲህ አዳማ ላይም ሲካሄድ ደግሞ የሀያ ክለብ ደጋፊዎች ይመጣሉ፣ ግን የሀያ አይደለም አይደለም የግማሽ ክለብ ደጋፊዎቹ እንኳ በስቴዲዮም አይመለከቱም። ና ይሄ በጣም በጣም የሚያሳዝን ነው። እና ልጅም የነገረኝ ነገር ይሄ ነበረ። እና መቶ ሰው ማይሞላ የሚያየው ፕሪሚየር ሊግ ምን ያደርጋል ነበር ያለኝ። ና እውነት አሁንም ሌሎች ክለብ የክልል ደጋፊዎች ክለቦች እግር ኳሱ እግር ኳስ እንዲሆን ከተፈለገ ይሄ ድባብ መመለስ አለበት ና በዚህ ላይ ትልቅ ስራ መሰራት። በትናንትናው ጨዋታ ዲኤስቲቪ ይቆጫል ብዬ አስባለሁ። ምናልባት ደጋፊዎችን የሉ ባዶ ሜዳ እያሳየው ነው ብሎ የወጣበት ምክንያት የትናንትናው ሲያገር በእጅጉ እንደሚደነቅ እኛም ብቻ ሳይሆን ሌሎች አለማትን ቢያዩት እንደሚያስደንቅ ምንም ጥያቄ የለውም።